ሰላም ተመልካቾቻችን ይህ የኢትዮጵያ ዜና አገልግሎት የኦንላይን ቴሌቪዥን ነው። የዕለቱን ዜናዎች ይዘን ቀርበናል። በቅድሚያም አባይት እርሶቹን የሸገር የወንዝ ዳርቻ የአረንጓዴ ልማት ፕሮጀክት አፈጻጸም በተያዘለት እቅድ መሰረት በጥሩ ሁኔታ እየተከናወነ መሆኑ ተገለጸ። የጥምቀት በዓል በዩኔስኮ ቅርስነት እንዲመዘገብ የተወሰነው የአንድነትና አብሮነት የመኖር እሴትን ለዓለም በማስተዋወቁ መሆኑ ተገለጸ። የፈረንጆቹ አዲስ ዓመት በተለያዩ የዓለም አገሮች በተለያዩ ዝግጅቶች ተከብሯል። መጽሔታን ነኝ አሁን ወደ ዝርዝር ዜናዎቹ አልፏለሁ። የሸገር የወንዝ ዳርቻ የአረንጓዴ ልማት ፕሮጀክት አፈጻጸም በተያዘለት እቅድ መሠረት በጥሩ ሁኔታ እየተከናወነ መሆኑ ተገለጸ። የኃይለ ኢየሱስ ተፈራን ዘገባ አህመድ መሐመድ እንደሚከተለው ያቀርበዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ በሸራተን ሆቴል አካባቢ እየተሰራ ያለውን የወንዝ ዳርቻ ፕሮጀክት አፈጻጸም ጎብኝተዋል። የሸገር የወንዝ ዳርቻ የአረንጓዴ ልማት ፕሮጀክት ከንጦጦ እስከ አቃቂ 56 ኪሎ ሜትር ይሸፍናል። ከሸራተን ሆቴል ፊት ለፊት ያለው 42 ስኩዌር ኪሎ ሜትርም በዚሁ መርሃ ግብር ለመልማት እቅድ ተይዞለት እየተሰራ ይገኛል። ይህ አካባቢ በተለያዩ ዲዛይኖች የተዋበ የመዝናኛ ስፍራና አደባባይ ጭምር ኖሮት የኢትዮጵያን ህብረ ብሔራዊነት በሚገልጽ መልኩ የመገንባት ስራ እየተከናወነ ነው። ሰው ሰራሽ ሐይቅ፣ የሰርግ ስነ ስርዓት መከወኛ፣ የሙዚቃና የተለያዩ ስርዓቶች የሚከናወኑባቸውም ስፍራዎች አካቷል። የፕሮጀክቱ የመጀመሪያው ምዕራፍ ግንባታ በመጪው ግንቦት ወር እንደሚጠናቀቅ ይጠበቃል። በፕሮጀክቱ ሁለተኛው ምዕራፍ የህፃናት መጫወቻ፣ የሳይንስና ቴክኖሎጂ ማዕከልም ለመገንባት እቅድ ተይዟል። ጠቅላይ ሚኒስትር ዶክተር አብይ በሸራተን ሆቴል አካባቢ ያለውን ክንውን ተዘዋውረው ተመልክተዋል። ከጉብኝታቸው በኋላም የፕሮጀክቱ አፈጻጸምና አሁን ያለበት ደረጃ እጅግ ተስፋ የሚጣልበት ሆኖ አግኝቸዋለሁ ብለዋል። ከቦታ ቦታ ተዘዋውሮ ለመዝናናት ቱሪስት ለመሳብ እና ገበያችን ለማሳደግ እውነተኛውን ብልጽግና ኢትዮጵያ ውስጥ ለማየት እድል የሚሰጥ ስለሆነ ለሁላችንም እንኳን ደስ አለን። እጅግ የሚያበረታታ ስራ ነው። በመጪዎቹ ጥቂት ወራት ውስጥ ሲጠናቀቅም የአገልግሎት ሰጭ ዘርፍ ኢኮኖሚን ከማስፋፋት በተጨማሪ ከአምስት ሺ በላይ ዜጎች የስራ እድል መፍጠር ያስችላል ተብሏል። የሸገር የወንዝ ዳርቻ ልማት ፕሮጀክት የመሰረት ድንጋይ መስከረም ሀያ ቀን 2012 ዓ ም መቀመጡ ይታወሳል። የጥምቀት በዓል በዩኔስኮ ቅርስነት እንዲመዘገብ የተወሰነው የአንድነትና የአብሮነት የሚኖር እሴትን ለዓለም በማስተዋወቁ መሆኑ ተገለጸ። ዝርዝሩን ብርሃኑ ዓለማየሁ እንደሚከተለው ያቀርባል። የጥምቀት በዓል በተባበሩት መንግሥታት ድርጅት የሳይንስ የትምህርትና የባህል ድርጅት ዩኔስኮ በማይዳሰስ ቅርስነት እንዲመዘገብ ተወስኗል። በዓሉ ኢየሱስ ክርስቶስ ወደ ዮርዳኖስ ወንዝ ሄዶ በመጥምቁ ዮሐንስ እጅ መጠመቁን ምክንያት በማድረግ በየዓመቱ የሚከበር በዓል ነው። በኢትዮጵያም በየአብያተ ክርስቲያናቱ የሚገኙት ታቦቶች ከቤተ መቅደሳቸው ወደ ባህረ ጥምቀቶች ወርደው ሕዝቡንና ውሃውን በመባረክ በዓሉ ይከናወናል። በዚህ ውደት ውስጥ የቤተ ክርስቲያኗ አገልጋዮች ከሚያሳዩት መንፈሳዊ አገልግሎትና ህብረ ዝማሬ በተጨማሪ በዓሉን ለማክበር የሚመጣው ህዝብ በአንድነትና በፍቅር አምላኩን የሚያመሰግንበትም ስርዓት ነው። የበዓሉ ታዳሚዎች ከየመጡበት አካባቢ በሚወክሏቸው ጌጦችና አልባሳት ተውበው በባህላዊ ጭፈራ ዜማና የተለያዩ ባህላዊ ትዕይንቶች ታጅበው በዓሉን ያደምቁታል። ከነዚህ ኩነቶች በመነሳትም የጥምቀት በዓል በኢትዮጵያ በዩኔስኮ ከማይዳሰሱ ቅርሶች መካከል እንዲመዘገብ ተወስኗል። ለዚህ ስኬት ከፍተኛ ሚና ከነበራቸው ኢትዮጵያውያን መካከል በኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን የመንበረ ፓትርያርክ ጠቅላይ ጽህፈት ቤት ዳንኤል ሰይፈ ሚካኤል እንዲህ ይላሉ። ፍቅር፣ አንድነት፣ ሰላም የተባብሮ የመስራት አብሮ የመኖር እሴትን የያዘ በዓል መሆኑን ለዓለም የሚያሳይ ስለሆነ እሴቱ የሚመዘገበው እንግዲህ ከበዓሉ ላይ ተያይዞ ያሉት መሰረታዊ እሴቶች ለሰው ልጅ ጠቃሚዎች ናቸው። ምንም ይሁን የሰው ልጅ ምንም አይነት ቋንቋ ይናገር፣ ምንም አይነት ባህል ይኑረው፣ ምንም አይነት እውቀት ይኑረው፣ ሀብታም ድሀ ይሁን የትኛውም አይነት የማህበራዊ መልክዓ ምድር መኖሪያ ላይ ይኑር ግን ሁል ጊዜ ሰው ልጅ አንድነቱ የሚገለጽባቸውን ነገሮች ዓለም ያከብራል። ስለዚህ ያንን እሴት የሚያሳይ በዓል ስለሆነ በዚያ መንገድ ትኩረት ተሰጥቶት ዓለም አቀፉ እውቅናው በዓሉ ጋርና በዓሉ ያለው እሴቶች ጭምር ነው፣ እንግዲህ ለውቅናው መሰረታዊ የሆኑት ማለት ነው። በሌላ በኩል በዓሉን ከማስመዝገብ ባለፈ በቱሪዝም ዘርፉ የሚመጣውን በጎ እድል በመጠቀም ለወጣቶች የስራ እድል ሊፈጠርበት ይገባል የሚሉት ደግሞ በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን የሰንበት ትምህርት ቤቶች ማደራጃ መምሪያ ዋና ኃላፊ መምህር ህንቁ ባህሪ ተከስተ ናቸው። ማስመዝገቡ ብቻ ወደ ጥቅም ካልተለወጠ ምንም ትርጉም ላይ ኖረው ይችላል። ስለዚህ አንዲት ሀገር ከሃያና ከሰላሳ በላይ ከድህነት ወለል ያሉባት ነገር ግን ይህንን ያህል ሀብታም ሊያደርግ የሚችል የቱሪዝም ሀብት ተቀምጦ ወጣቶችን ማደራጀትና ወጣቶችን በየአካባቢው ተጠቃሚ እንዲሆኑ በስርአቱ እንዲጎበኙ እንዲያስጎበኙ ታሪካቸውም እንዲያስተላልፉ ታሪካቸውም እንዲያስተምሩ እድል መሰጠት አለበት። በኢትዮጵያ ከአሁን በፊት የመስቀል በዓል፣ የገዳ ስርዓትና ፊቼ ጨምበላላ በማይዳሰሱ የዓለም ቅርስነት የተመዘገቡ ሲሆን የጥምቀት በዓልም አራተኛ ለመሆን ችሏል። የፈረንጆቹ አዲስ ዓመት በተለያዩ የዓለም ሀገሮች በተለያዩ ዝግጅቶች ተከብሯል። የ2020 አዲስ አመት አቀባበል በአፍሪካ፣ ኤሲያ፣ አውሮፓና አሜሪካ ከተሞች በድምቀት ተከብሯል። በዓሉ በቻይና ቤጂንግ የበጋ ኦሎምፒክ ዋና መስሪያ ቤት ዜጎቿ በከፍተኛ ፌሽታ አክብረውታል። ብራዚላውያንም በሪዮ ዴጄኔሮ በተለያዩ ርችቶች ታጅቦ አዲስ አመትን በአዲስ ተስፋ ተቀብለውታል። በሰሜን ኮሪያም ታዳጊዎች በጎዳናዎች ላይ በመዘዋወር አዲስ አመትን በማይረሳት ትዝታ ማክበራቸው መገናኛ ብዙሀን ዘግበዋል። በአሜሪካ ኒውዮርክም በታይምስ አደባባይ በሚያምር አለባበስታት የሀያ ያን የፍቅርና የሰላም እንድትሆን በመመኘት አክብረውታል። በራሽያ ደግሞ የሞስኮ ሰማይ በርችት ተሽቆጥቅጦ ማምሸቱ ተነግሯል። የምዕራብ አፍሪካዊቷ ናይጄሪያ ዜጎች በሌጎስ ፍንድቅድቅ ብለው እጃቸውን ዘርግተው አዲስ ዓመትን መቀበላቸውን አልዜዝራ ዘግቧል። በሚሊዮኖች የሚቆጠሩ ጃፓናውያንም በቶኪዮ አዲስ ዓመትን በጸሎት ተቀብለው ፍቅርና ደስታ ይዛላቸው እንድትመጣ ተማጽነዋል። ሀያ ሀያ የአለም ተስፋና ብርሃን የሚፈነጥቅበት እንዲሆን በመመኘት በፓሪስ ካምፓስ ኤሊያሲስ ፈረንሳያውያን አክብረውታል። ቺሊያውያን ግን የአገሪቱን መንግስት በመቃወም አምላካቸውን ወይ ውረድ ወይ ፍረድ በማለት መሬት በአዲሱ አመትም እንዳይከተላቸው መመኘታቸውን ተዘግቧል። የፈረንጆቹ አዲስ አመት ከዚህ በተጨማሪ በተለያዩ የዓለማችን ትልልቅ ከተሞች በድምቀት መከበሩን የተለያዩ የመገናኛ ብዙኃን ዘግቧል። ተመልካቾቻችን የዕለቱ ዜናዎች እነዚህ ነበሩ። ስለ አብረውነታችሁ እናመሰግናለን። ሰላም።